ልጆች ሰላም አሌይኩም ወራህመቱላሂ ወበረካቱ አህሌም ወሰሃሌን ብዙ ልጆች ደቡሳ ምንድን ነው ምሉት አሉ አብሮያቸው ሲሰራ የነበሩት ራሱ ይጠይቁኛል እና ይታያል ደቡሳ የሚባል ይሄ ነው ይሄ አሁን ለጸሃይ ሰጥቻለሁ ስድርቅ ደግሞ አጸዳለሁ ይሄ ነው ደቡሳ የሚባል ይሄው ይሄው ነው ጤፍም እንበላለን አይበላም ሲባ አይደለም፣ ግን እኛም እንበላ አብዛኛው ይሄ ነው። ራሴ ማለት ነው ጤፍ እንበላ ምን ይኖራል ጤፍኛ አንበላ ውሸት። ለምንድን ነው የምናወራው? የሌለን ነገር አለን ማለት አያስፈልግም። ያለው ነው፣ ንቅጭን ቅጭን ቀጭ ነው። አልሀምድሊላህ ይሄን ያጠራስ ብዙ አለና ቅይጥ ላደረግ። በቆሎ ደግሞ ይሄ የምትመር ተዘረደለ የድሮ ነው እና ይኸውላችሁ፣ ይሄው ለጽሐ ሰጥቼ ያለው ለጽሐ ሰጠው። በደንብ ይፈጫል። ትንሽ ድርቅ ስል ማለት ነው እና ሞቅ ስል ይፈጫል። አሁን ደግሞ እበጥራለሁ። ይሄ ለጽሐ ሰጥቼ ያለው አበጥራለሁ። በኩንታ ላስገብቼ በዱል ለቀጥቅጣለሁ። ከዛ ጽድት ይላል። ጽድት ብሎ ቀይ ነው የሚሆነው አሁን አሁን ይሄው በደንብ አይደለም፣ ፀሐው ገና ነው። ለዛ ይሄን ደብሳ ይሄ ቀለባ ይሄ ቀለባችን ይሄ ነው። ይታያል፣ ፀሐ ስለሆነ ይታይ መሰለኝ። አባጤ ብላ ሳያችሁ። ቆይ፣ ማሻአላ ዛን እያለ ነው ከዛ ሲበጠር እንደዚህ ቀይ ይሆናል። ቀይ ነው የሚሆነው። ይታያቸዋል፣ በእርግጠኝነት ይታያቸዋል ብዬ ገምታለሁ። ይኸው ቀይ ነው የሚሆነው ማለት ነው። ሲበጠር ቀይ ይሆናል። ይህ ቆሻሻ ስለሆነ ነው። ይነጭ ነጩ ማለት ነው። እና በዚህ ይመልኩ ዛሬ ደግሞ ስልኬን ወደ ወፍጮ ቤት አልወስዲ በቆሎ መጀመሪያ እናስፈጫለን። ከዛ ይሄን አባጥረን አዘጋጅተን የተፈጨ ዱቄት በቆሎ ላይ እንቀይጣለን፣ ማለት እንቀይጠን እንደገና እናስፈጫለን። ባለፈው እንደዚህ አርጌ ቀርጬ የነበረው እኮ ከዛ በኋላ ቀርጬ እየቀየጥኩ ቪዲዮም ሰርቼ አዘጋጅቼ አይደለም እንደ ስልኬ የተሰረቀ ማለት ነውና ስላክሽሪ እያረጋችሁኝ ምንም እይታ የለኝም። እንደ በፊት ይሻላል። አሁን እንደው ጭራሽ እይታ የሚባል ነገር የለም። ለምን እንደሆነ አላውቅም። እኔ ደግሞ ከስራም አልፍም፣ ይኸው ጋግራለሁ፣ በቃ ማባሰራለሁ፣ አጸዳለሁ። ውሀ ደግሞ ፈልጌ ያመጣለሁ። ውሀ ሩቅ ነው። ከዛች ከዝቻ ላ አልፍም እና እንግዲህ አብሬ ሰራ ሰው የለም። አንድ ሚዲያ ላይ ወጥቻለሁ። አበረታቱ ሽር ላይ ካድርጉኝ ውዶች ይላችዋለሁ። ይኸው ደብሶ የሚባል ይሄ ነው እንግዲህ። እና በኋላ ሄዳለሁ እንግዲህ

ቀሽ ታሪጊያት ነበረ፣ ይሁን ስትሄድ ማለት ነው። አሁን ደግሞ ሻርቡን አድርጋ ተብላጭታል። ባይ ባይ። አመሰግናለሁ። እስቲ አበረታቱኝ ባካችሁ። እንዶ አታሳፍሩኝ፣ እንዶ አታሳፍሩኝ አላህ